የጨዋታ ማሟሻ ማሟሻ ከወዲህም ከወዲህ ለመንገርም ለመዘከርም ማሟሻ ቅባትና ጸጋ ተሸሽጎ ቆየ። የተዋህዶማ መሠረቱ ታየ። መርስዔ ኀዘን ወልደ ቂርቆስ ስለ አለቃ ታዬ ገብረ ማርያም ሲናገሩ ትዳር 21 ቀን 953 ዓ ም ተወልደው ናሴ 15 ቀን 916 ዓ ም ያረፉት የአገራችን ቀደምት ምሁር አለቃ ታዬ ገብረ ማርያም ቀድሞ የኢትዮጵያ ቤተ ክርስቲያን ቤተሰብ የነበሩና እጅግ የተማሩ ናቸው። ጊዜ ሞታቸው በቀረበ ጊዜ አዲስ አበባ ሥላሴ ቅበሩኝ ብለው ተናገሩ ይባላል። ከሞቱ በኋላ ቤተሰቦቻቸውና ወዳጆቻቸው ወደ ሥላሴ ቤተ ክርስቲያን ሂደው ካህናቱን ፍቱልን ቢሏቸው አንፈታም አሏቸው። ቀባሪዎቹም መቃብር ለመቆፈር ሲጀምሩ ካህናቱ በደወል ተሰባሰቡና ይህ ጸረ ማርያም በቤተ ክርስቲያናችን አይቀበርብንም ሲሉ አምባጓሮ አንስተው ከለከሉ። አምባጓሮ ስለበረታ ነገሩ እስከ ንግሥት ዘውዲቱ ደርሶ ነበርና እርሱ በኢትዮጵያ ቤተ ክርስቲያን መቀበርን ፈቅዶ ከተናዘዘ የቀድሞ ሃይማኖቱን መፈለጉ ነውና ቢቀበር ምን ቸገራችሁ ብለው የምክር ቃል ላኩባቸው። ካህናቱ ግን ከቶ አይደረግም ብለው በእንቢታቸው ስለ ጠነከሩ የአለቃ ታየ አስከሬን ወደ ጉለሌት ወስዶ በፕሮቴስታንቶች የመቃብር ስፍራ ተቀበረ። የዚህ ታሪክ ጸሐፊ ያለቃ ታየን ሞት ሰምቶ ለማስቀበር ወደ ሥላሴ ቤተ ክርስቲያን ሂዶ ነበርና አምባጓሮ ላይ ደርሶ የነገሩን ሁኔታ ተመልክቷል። ካህናቱ ክፉኛ ተቆጥተው መቋሚያ ይዘው ለጥል ተሰልፈው ነበር። የቤተ ክርስቲያናቸው ቤተሰብ ሊሆንና ሊቀበር የተመኘውን ሰው አናስቀብርም ብለው በመከልከላቸው ሌላው ተመልካች በካህናቱ አዘነ ብለዋል። አንድ ዘመድ አልቃሻቸው በሞቱ ጊዜ ያሰማችሁን የሐዘን እንጉርጉሮ ቀላው ተዘንብሎ ወርዶ በማቶት እንጀራው ተሠርቶ ቀርቦ በሌማት አጠፉት መብራቱን እንዳንበላበት ተነሱነተኛ በሉ ሁሉም ቀረ መብራቱ በታየ እንበላ ነበረ ቢከፋ ቢደሰት ሁሉም በሞት ያልፋል፣ የመልካም ሰውዝና ታሪኩ ይተርፋል። ቅባትና ጸጋ ተሸሽጎ ቆየ የተዋህዶማ መሠረቱ ታየ። እውቀትና ምግባር ጉድጓድ ተከተተ። አራት ነው እንጂ መቼ አንድ ሰው ሞተ? ወዝውዘው ነዝንዘው ጣሉት እንደ ዝሆን ያው ወደቀላቸው ይበሉት እንደሆን። ከጨለማ መሃል ቢወጣ ብርሃን አጥፉት አጥፉት አሉ እንዳ ይታየን። የቋንቋዎች ሁሉ እናት የግዕዝ ቋንቋ ጥንታዊ ቋንቋዎች በመባል የሚታወቁት ሰባት ቋንቋዎች ናቸው። እነሱም ግዕዝ፣ ላቲን፣ ሂብሩ፣ ፎንሺያን፣ አርማይክ፣ ዳኒሽ ወይም ፈረንሳይኛ፣ ሳማርታን እንደሆኑ ኢንሳይክሎፒዲያ 2007 ኒውዮርክ ተመዝግቦ ይገኛል። የዓለማችን ክፍሎች ያሉት ህዝቦች በአብዛኛው ፊደል የቀዱት ከነዚህ ሰባት ቋንቋዎች እንደነበረም የቋንቋ ሊቃውንት ይናገራሉ። ግዕዝ ጥንታዊ ቋንቋ ቀዳማዊ በኩር የሰው ልጅ የመጀመሪያ ቋንቋ መሆኑን የተለያዩ የዓለም አቀፍ ቋንቋዎች ላይ ጥናት ያደረጉ ሊቃውንትም ይመሰክራሉ። ከነዚህ መሃል ጀርመናዊ ዴልማን ቋንቋ መናገር የተጀመረው በግዕዝ ነው። በዚህም መሰረት የዓለም የመጀመሪያ ቋንቋ ግዕዝ ነው ሲል ጥናት አቅርቧል። ታርካር ኢስላም ሙክተል የተባለው መጽሐፍ ደግሞ ግዕዝ የቋንቋዎች ሁሉ እናት ናት የሚል ምስክርነት ሰጥቷል። የካይሮ ዩኒቨርሲቲ የግዕዝ ቋንቋ ተመራማሪ የሆኑት አብዱልመጅድ አቡዲን ዲን አልሃበሻ ወላረብ ብለው በጻፉት መጽሐፍ የግዕዝ ቋንቋ ከሰማይ የወረደ ነው በማለት ጽፈዋል። በ1922 እንደ ኤሮፓ አቆጣጠር በፓላስታንያን በተደረገ የከርሰ ምድር ቁፋሮ የግዕዝ ፊደላት መገኘታቸው የግዕዝ ቋንቋ ዘመን ተሻጋሪ ብቻ ሳይሆን ድንበርም ያልወሰነው እንደነበረ ማስረጃ ነው። በድማሚት ፈልሳፊው ስም የተሰየመ የምርምርና የሰላም ሽልማት። ድማሚት የተባለውን ፈንጂ የፈጠረው ስዊድናዊው አልፍሬድ ኖብል እንደ አውሮፓ አቆጣጠር ዲሴምበር 10 ቀን 1896 ከመሞቱ አንድ ዓመት በፊት በሕይወቱ ያለ ያፈራውን ሀብት እሱ ከሞተ በኋላ ለዓለምና ለሰው ልጅ ደህንነት የሚበጅ ታላቅ ነገር ለሚፈጽሙ ታላላቅ ሰዎች እንዲሸለሙ ተናዘዘ። ኑዛዜውንም ሲዘረዝር ለዓለም ሰላም ጉልህ አስተዋጽኦ ላበረከቱ በሕክምና፣ በሳይንስ እንዲሁም በሥነ ጽሑፍ ለሰው ልጅ የሚበጅ ፈጠራና ውጤት ላበረከቱ በየዓመቱ እየተመረጡ ይሰጥልኝ ይሸለሙልኝ ብሎ ጽፎ ነበር ይባላል። የሚሸለሙትም ታላላቅ ነገር የሠሩ የዓመቱ ታላላቆች እንዴትና በየትኞቹ አካዳሚዎች ኃላፊነት እንደሚመረጡም ሐሳብ ሰጥቷል። የኖቨል ሽልማት ድርጅቱ እንደ ኤሮፓ አቆጣጠር በ1900 እሱ ከሞተ ከ ከአራት ዓመት በኋላ እንዲቋቋም ተደርጎ ዲሴምበር 10 ቀን 1901 የመጀመሪያውን ሽልማት ሰጠ። ከ124 ዓመት በፊት የኖቬል ሽልማት በፊዚክስ፣ በኬሚስትሪ፣ በሕክምና በሥነ ጽሑፍና በሰላም 68 ጊዜ ከተሰጠ በኋላ በ69 ኛው ሽልማት ላይ ከስዊድን ባንክ ለፋውንዴሽኑ በተሰጠ ድጎማ የኢኮኖሚክስ ዘርፍም ተጨመረበትና ሽልማቱ ስድስት ዘርፍ እንዲኖረው ተደረገ። በየዘርፉም አምስት አምስት አባላት ያሏቸው የራሳቸው የኖቤል ኮሚቴዎች አሏቸው። እነዚህ ኮሚቴዎች በየመደባቸው ተሸላሚጮችን የሚመለምሉ ከ1000 እስከ 1500 ሰዎችን ይመርጣሉ። እነዚህም በየምድቡ የተመለመሉ መራጮች ኮሚቴው በሚልክላቸው የመመልመያ ቅጽ መሰረት መሸለም አለባቸው የሚሏቸውን ሞልተው ይልካሉ። ሁሉ ነገር ከተጠናቀቀ በኋላ ዲሴምበር 10 ቀን የስድስቱም ዘርፎች የኖቤል ተሸላሚዎች በተዘጋጀላቸው የሥነ ሥርዓት መድረክ ተጠርተው መጥተው ከፍ ባልና ደማቅ በሆነ ክብረ በዓል ሽልማታቸውን ይቀበላሉ። አንድ የኖቤል ተሸላሚ 250 ዶላር እና የክብር ማስተዋሻሽ ሰጥተዋል። ተሸላሚዎቹም ስለተሸለሙበት ዘርፍ በየጉባኤው ከማስረዳታቸው በላይ የሥራቸው ውጤት ለፕሪክስ ኖቤል ወይም የኖቤል ዋጋዎች በሚል ርዕስ በሚታተም ቅጽ ታትመው ይሰራጫሉ። ኖ የድማሚት ፈልሳፊው አልፍሬድ ኖቤል እንዲህ ዓይነት የሽልማት ድማሚት ፈጥሮ እንደ አውሮፓ አቆጣጠር በ1896 ዲሴምበር 10 ቀን ያከተመውን ሕይወቱን እስከ ዛሬ ድረስ ቀጥሎት ይገኛል። ወደፊትም ሽልማቱ እስካለ ድረስ የአልፍሬድ ኖቤል ስምም እንድትጠራ ሕይወት ሙሉ ሆኖ ይቀጥላል። አበጀህ አልፍሬድ ኖቤል። የጨዋታ ማሟሻ ማሟሻ ኮዲም ኮዲ ለመንገርም ለመዘክርም ማሟሻ